መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። ደግሞ በዛሬው ቪዲዮችን ዘንድ ላችሁ መጣን። እንግሊዘኛ መጽሐፍ ለምትፈልጉ እንግሊዘኛ በአማርኛ ሆኖ ግን በእንግሊዘኛ ፊደሎች እንዴት ነው መጻፍ የምንችለው ወይም ደግሞ ብላችሁ ላላችሁን ዛሬ መጀመሪያ እንግሊዘኛን ለመጻፍ በእንግሊዘኛ ፊደል ወይም በእንግሊዘኛ ሌተር የአማርኛ ለመጻፍ ወይም ደግሞ ቻት ለማድረግ የምትጠቀሙ መጀመሪያ እነዚህን ፊደሎችን የአማርኛ ሀሁ በእንግሊዘኛ ፊደሎችን ማወቅ አስፈላጊ ስለሆነ እነዚህን ይዘንላችሁ መጠናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ለቻናላችን ቤተሰብ ሁኑ ተቀላቀሉ። ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ስንገባ እቺ የመጀመሪያዋ ሀ ነች። ሀ ሁ ሂ ሀ ሄ ህ ሆ። ይህን ይህኛው የእንግሊዘኛው ፊደል በቋሚነት እንደ ሀ ምትነበብ ማናት ኤች ነች ኤች ይህንም ስናነበው እንግሊዘኛውን ሃ ሁ ሂ ሃ ሄ ህ ሆ እንዲያርገን እያነበብ ነው። ለምሳሌ እንደ ሀ የምትነበብ ኤች ኤ ሀ ብለን እናነባታለን። ኤች ዩ ደግሞ ሁ የሁለተኛ ፊደሎች ዩ ናታናዩ ይሁን ለሴታችን ስናየው ዩ ነች ኤች ዩ ሁ ኤች አይ ሂ ድምፁ የሚወስነው ማን ነው? አናባቢዎች ናቸው። ሂ ሃ ሄ ህ ሆ ው እያንዳንዳቸው ስናይ የመጀመሪያ ፊደሎች ኢ ወይም ደግሞ ኤ ነው የሚሆነው። ሁለተኛ ዩ ነው ዩ ሶስት አይ አራት፣ ኤ አምስት፣ አይ ኢ ስድስት፣ አናባቢ የላትም። ሰባት ኤች ኦ ኤች ኦ፣ አናባቢ ማነው? ኦ ነው፣ ሆ ብሎ የምናነበው ማለት ነው። በቋሚነት ግን ማትቀየር ማነች? ኤች ናት። ኤች እንደምትነበብ አትቀየርም። ምኖች አናባቢዎች ግን ይላሉ፣ ይቀያየራሉ ማለት ነው። ሌላኛው ደግሞ ለነች። ለ ለ ሉ ሊ ላ ሌ ል ሎ እሺ ይህን ስናይ ደግሞ እንደ የምትነበብ ማነች ይቺ ኤል ነች ኤል ግን ይህን ለማድረግ መጀመሪያ ኤቢሲዲ በካፒታሉም በስሞሉም ሁሎችን ማወቅ ይጠበቅባችኋል ማለት ነው

አናባቢዎች ናቸው ማለት ነው። አናባቢዎች አናባቢዎች አብዛኛውን ጊዜ ቦታቸውን አይቀያየሩም። ይኸው ከሁለተኛው ላይ ከዚህም ዩ ነው ከዚህኛውም አይ ከዚ ኤ ከዚህ አይ ኢ ከዚህ አናባቢ የለውም ከዚህ ኦ የመጨረሻው ኦ በዚህ ሂደት ይቀጥላል ማለት ነው። በዚህ ሂደት ይቀጥላል ከእናንተ የሚጠበቀው ከአንድ እስከ ሰባት ስንሄድ አናባቢዎች ማን ማን ይሆናሉ ብለን መያዝ ነው። የመጀመሪያ ኢ ወይም ኤ፣ ከዚያ ሁለተኛው ላይ ዩ፣ ሶስተኛው ላይ አይ፣ አራት ኤ፣ አምስት ኤ አይ አይ ኢ ሶሪ፣ አይ ኢ፣ ስድስት አናባቢ የለው፣ ሰባተኛው ኦ። እነዚህ ናቸው ማለት ነው። ምን ናቸው? እነዚህ ናቸው ። እቺ ደግሞ ሀመር ሃ ነች። እቺ ከመጀመሪያው ጋር ተመሳሳይ ነው። የአማርኛ ፊደሉ የቅርጽ ለውጥ አለው። የእንግሊዝኛው ግን ተመሳሳይ ነው ማለት ነው። ሀ ሁ ሂ ሀ ሂ ህ ሆ ይህም በተመሳሳይ ማለት ነው። ከላይኛው ጋር ስለየ ነው። ሀ እሺ፣ ሁሉም በተመሳሳይ ማለት ነው። ምን ነው የሚሆነው? ሊሆን የሚችለው ከዚህ ጋር ሁ ሂ ሃ ሄ ህ ሆ። እሺ፣ እንዲህ ያደረግነን አንዳንድ ሁሎችን እናያለን ማለት ነው። እንግሊዘኛው ማአማርኛው ተመሳሳይ ስለሆነ ማለት ነው። ፊደሉ ሚላይ ድምጽ ተመሳሳይ ስለሆነ ይህኛውንም ብናነብ ይህኛውንም ብናነብ ተመሳሳይ ነው። ሀ ሁ ሂ ሀ ሄ ህ ሆ። እሺ እዚህ ላይ የምንይዘው በዋነኝነት እንደ ሀ የምትነበብ ማን ናት? የመጀመሪያ ፊደል አናባቢ ማነው? ሁለተኛው አናባቢ፣ ሶስተኛው አናባቢ አራት እያልን እስከ ሰባት ድረስ ያሉትን መያዝ እንደ ሀ የምትነበብ ተነበብ ኤች መሆኗን መያዝ፣ እንደ ለ ኤል መሆኗን መያዝ። ሌሎች አናባቢዎች አብዛኞች ቦታቸው ተመሳሳይ ስለሆነ ማለት ነው። ተመሳሳይ ስለሆነ በዋነኝነት ማን እንደማን ትነበባለች ሚለውን ነው። እዚህኛው ላይ ደግሞ መነው? እንደ ምንትን ነበር ማናት ካላችሁ ኤምነች። ሌላው እስካሁን ያየነው አናባቢው ተመሳሳይ ነው። መ ሙ ሚ ማ ሜ ም ሞ መ ሙ ሚ ማ ሜ ም ሞ ይኸው እስካሁን እዚህ ላይ መያዝ ያለባችሁ ነገር እንደ መምትን ነበብ ማናት ኤም እንደሆነች ትይዛላችሁ። አናባቢዎች እስካሁን የነገርኳችሁ በተመሳሳይ ሌብል ያሉት ለምሳሌ ው ከመጀመሪያው መ ብለን ስናነብ ኤም ኢ፣ ሙ ብለን ስናነብ ኤም ዩ፣ ሚ ብለን ስናነብ ኤም አይ፣ ማ ብለን ስናነብ ኤም ኤ፣ ሜ ብለን ስናነብ ደግሞ ኤም አይ ኢ። ምን ስንል አናባቢ የላቸውም ስድስተኛ ፊደሎች ኤም ብቻ ሞዝንን ኤም ኦ ከያዝነ ሌላው ምንም ነገር አይከብደንም፣ ማለት ነው። ለምሳሌ እንደምትነበብ ማናት ለምሳሌ ሰላም ብለን ለመጻፍ እንፈልግ። እንደ ሰ የምትነበብ ኤስ ኢ ከሆነች ንሰምትነበ ን አወቅናት። የመጀመሪያ ፊደሎች አብዛኞቿ አናባቢዎች ምናቸው ኢ ናቸው። ስለዚህ ኤስ ኢ ላ ኤል ኤ እንደ ለምትነበብ ማና ኤል ነች። አራተኛዋ ላ ናች። አራተኛዋ ላ ከሆነች ኤ ነው የምትሆንም። ሰላም እንደ ም ደግሞ ምትነበው ኤም ብቻዋን ናት ማለት ነው ይህች። ስለዚህ እንደ እያደረግን እናያለን ማለት ነው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ አማርኛውም እንግሊዘኛውም ተመሳሳይ ስለሆነ እዚህ ላይ ሁለቱንም ማወቅ ይቻላል። አማርኛው የሚፈልግ አማርኛው እንግሊዘኛው የሚፈልግ እንግሊዘኛውን አንዱ የሚያውቅ በአንዱ እያደረገ እንግሊዘኛውን የሚያውቅ አማርኛውን፣ አማርኛውን የሚያውቅ ደግሞ እንግሊዘኛውን እያደረጉ ማንበብ ይቻላል ማለት ነው። እቺ ደግሞ ሰነች ሰ ሰ ሱ ሱ ሲ ሳ ሴ ስ ሶ እንደ ሰ ምት ነበብ ደግሞ ማነች ነች ስ በዋነኝነት በደንብ ከተረዳችሁት እንደ ምትነበብ ማናት እንደ ሰምትነበብ ማናት ሚለውን ካወቃችሁ ሌሎች ከአንድ እስከ ሰባት ያሉት አናባቢዎች በተመሳሳይ ሌብል ወይም ደግሞ በተመሳሳይ ቦታ ላይ ስለሚሄዱ ማለት ነው። ሰብ ሰብለን ስንጽፍ ኤስ ኢ፣ ሌሎችም እንደዛ ነበሩ። ሱ ስንል ደግሞ ኤስ ዩ፣ ሲ ስንል ኤስ አይ፣ ሳ ስንል አራተኛ ፊደሎች ኤን ነው የሚወስዱ አናባቢ ሳ ሴ ኤስ አይ ኢ ኤስ አይ ኢ ስ አናባቢ የላትም። ሰባተኛ ፊደል ደግሞ ሶ ኤስ ኦ ልክ እንደዚህ እያደረግናል ከተረዳ ነው እና በአጭሩ መገንዘብ ከቻልን ከኛ ወይም ደግሞ የሚጠበቀው እናንተ የሚጠበቀው እንደም ማን ትነበባለች እንደሰ ማን ትነበባለች እንደረ ማን ትነበባለች ብላችሁ መያዝ ነው ማለት ነው። በቋሚነት አናባቢዎች ሳይሆን በቋሚነት አናባቢዎች ሁሉም ቦታ ያሉ ስለሆኑ ስለማይጠፋቸው ማለት ነው። እቺ ደግሞ ረነች ረ ሩ ሪ ራ ሬ ር ሮ። ይህም በተመሳሳይ እንደ ረም ትነበብ ደግሞ አረነች ረ ሩ ሪ ራ ሬ ር ሮ ር ሮ እሺ፣ ረ ሩ ሪ ራ ሬ ርሮ እንደዚህ እያደረጋችሁ አንድ በአንድ መሄድ እስካሁን ካየ ነው። እንደ ሃ የምትነበብ ኤች ነች። እንደ ለምትነበብ ኤል። እንደ ሃ አመርኋ ተመሳሳይ ናት። ከሀጋ ሃ ኤች ናት የምትነበብ እንደ መ ኤም፣ እንደ ሰ ኤስ ው እንደ መ የምትነበብ ኤም ነች። እንደ ሰ እስ እንደ ረ አር ነች። ዝነበብ የሎች እነዚህ አናባቢ ናቸው ማለት ነው። ከሌሎች ጋርም አብረው መር ስለሚችሉ ስለሚችሉ ማለት ነው። እሺ እቺ ደግሞ ሰ ነች። እችም የአማርኛዎች ሰ ሁለት ሳሉ እነሱ አማርኛ ሰው በቅርጽ ይለያያሉ በትርጉም አንዱ የሆኑ ማለት ነው። ሰ፣ ሱ፣ ሲ፣ ሳ ሶ ይኸው። እንግሊዝኛውም በተመሳሳይ ሱ ሲ ሳ ሴ ስ ሶ ከዚያኛው ስላየ ነው፣ ተመሳሳይ ስለሆነ ማለት ነው። ይህ ደግሞ ሻ ነች። እንደ ሻ የምትነበብ ደግሞ ኤስ ኤች። ይሄው ምንድን ነው አናባቢ ነው። ኤስ ኤች ግን ሁሌም ቢሆን አይነጣጠልም ማለት ነው። ኤስ ኤች ምንም ቢሆን ምን አይልም አይነጣጠልም። እንደ ማንም ምትነበብ እንደ እንደ ሸል ምንም ኤስ ኤች ነች ማለት ነው። ኤስ ኤች ሸ ሹ ሺ ሻ ሼ ሺ ሾ። እኛውም ተመሳሳይ ስለሆነ ይህን ብናነበው ተመሳሳይ ነው። ሸ ሹ ሺ ሻ ሺ ሺ ሾ። እሺ እስካሁን ካየነው ለየት ያለ ሸ ነች። ሸ ሁለቶች ኤስ እና ኤች ተጣምረው ነው እንደ ሸ የሚነበቡ እንደ ሸ በዋነኝነት ከአናባቢዎች እንደ ሸ የሚነበቡ ማለት ነው። ሌሎች አናባቢዎች ናቸው ማለት ነው። ሸ ሹ ሺ ሻ ሼ ሺ ሾ ብለን የምናነበው እነዚህ ስችሎች ኖርማል ከማንኛውም ያለው አናባቢ ናቸው። ችኛ ደግሞ ቀነች። ቀ ቁ ቂ ቃ ቄ ቅ ቆ ይህም ያው ነው። ቀ ቁ ቂ ቃ ቄ ቅ ቆ ይህም ሁለቱም ምንድን ነው? ታችኛውም ላይኛውም የእንግሊዘኛውና የአማርኛውን እንጂ ተመሳሳይ ነው ማለት ነው። ሌተሩ የእንግሊዘኛው ይሁን እንጂ ማለት ነው። እሺ እስካሁን ካየ ነው ሚል ላይ በቋሚነት የሚነበቡ የመጀመሪያ ፊደል ነው እንጂ አናባቢዎች ምንድን ናቸው ተመሳሳይ ናቸው ማለት ነው። እንዲያረጋችሁ ተለማመዱ። ለምሳሌ ሰ ብላችሁ ለመጻፍ ኤስኢ፣ ሸ ብላችሁ ለመጻፍ ኤስኤችኢ ሱ ብላችሁ ለመጻፍ ኤስ ዩ እያደረጋችሁ የሰው ስም የተለያየ የቦታ ስም እየጻፋችሁ እየተለማመዳችሁ ከዚህ የሆነ ነገር መጻፍ ፈልጋችሁ ያን ነገር ጽፋችሁ ቸክ እያደረጋችሁ ተለማመዱ። እነዚህን አንብባችሁ ሸምዳችሁ ያዟቸው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ መልካም ጊዜ ሰናይ ቆይታ። ከታች ባለው ስልክ ለመማር የምትፈልጉ ከታች ባለው ስልክ ደውሉልን።